ሰላም ጤና ይስጥልኝ፣ የላይ ፕሮፐርቲ ዩቱብ ተከታታዮች። ዛሬ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ በአያት ኮምፓውንድ የሚገኝ ቆንጆና ዘመናዊ ቤት ይዘን መጥተናል። ውድ የላይ ፕሮፐርቲ ቤተሰቦች፣ ይህ ቤት አምስት መቶ ካሬ ላይ እየተሰራ ሲሆን፣ ግቢው ስድስት መኪና ማቆም የሚችል ፓርኪንግ አለው። እንደሚታዩት በግሪን የተሸፈነ እጅግ ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ እንዴት እናገኛለን፣ እንዴት እንዛ እንደርሳለን ተብሎ ሲታሰብ የነበረው ሰፈር ላይ የተሰራ እጅግ ቆንጆ የሆነው ቤት የመኪና ቻርቸር የተመቻቸለት እጅግ እጅግ በጣም ዘመናዊ የሆነ ቤት ነው ዛሬ ይዘንላችሁ ይመጣ ነው። ውድ የላይ ፕሮፐርቲ ቤተሰቦች፣ ይሄ ቤት በአጠቃላይ አስራ አንድ መኝታ ቤቶች አሉት። ከእያንዳንዱ መኝታ ቤት ሻውር፣ ሽንት ቤትና ቁምሳጥን፣ ቦይለር አለው እና ጃኩሲም አለው። ውድ ተመልካቾቻችን የዚህ ቤት በጣም በልዩ ሁኔታ የተሰራ ቤት ነው። እንግዲህ ይሄኛው ቤት የተጠቀሙበት ማቴሪያል እጅግ በጣም ልዩ እና ዘመናዊ ያሰኛል። ምክንያቱም እንዳለ ከሴራሚክ ጀምሮ የላይቲንግ ሲስተም እንደዚሁም የእንጨት ስራዎች፣ የአልሙኒየም አገጣጠም ሁሉም ልዩ ሆኖ የተሰራ ቤት ነው። ምክንያቱም የተጠቀሙበት ማቴሪያል የውጭ ማቴሪያል ብቻ ነው የተጠቀሙበት። አልሙኒየም የዱባይ አልሙኒየም ነው የተጠቀሙበት። እንደሚታዩት የተጠቀሙበት ሴራሚክ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ያሰኘዋል። እንግዲህ ውድ ተመልካቾቻችን እንደሚታዩት ይኸው ይሄ ኦፕን ክችን ነው። ኦፕን ኪችኑ እጅግ በጣም በቆንጆ ሁኔታና በአማሬ ሁኔታ እየተሰራ ነው እንደሚታዩት የዱባይ አልሙኒየም ነ የገጠሙበት። ከፈለጋችሁ መታጠብ ይችላል። በቃ እጅግ በጣም ቆንጆ የሆኑ ቤት በአያት ኮምፓውንድ ብቻ ይገኛል። ውድ ተመልካቾቻችን በዚህ አጋጣሚ ላይ ፕሮፐርቲ ቻናል ሰብስክራይብ አድርጋችሁ ሁሌ ማታ ሶስት ሰዓት የምንለቃችሁ ቪዲዮ መከታተል ትችላላችሁ። እንግዲህ ይሄ ቤት ራሱን የቻለ የውሃ ታንከር አለው። ከርሰምድር ውሃ አለው። ታንከር ከላይ ሀያ ሺ ሊትር አለው። እዚህ እንደሚታዩት እዚህ ላይም ደግሞ 20 ሺ ሊትር አለው በአጠቃላይ 40 ሺ ሊትር አለው። ከዛ ውጪ ከርሰ ምድር ውሃም አለው። እጅግ በጣም ዘመናዊና ቆንጆ ሆኖ የተሰራ ቤት ነው። የላይቲንግ ሲስተም አስተራር የዚህ ቤት እጅግ በጣም ልዩና ዘመናዊ ያሰኛል። እንደሚታዩት ኮሪደሩ በጣም ሰፋ ብሎ እየተሰራ ነው። የላይቲንግ ሲስተም አገጣጠም አምቦሎች እጅግ በጣም ቆንጆ ሆኖ እየተሰሩ አምቦሎች አሉት። እንግዲህ የወደ አንድ መኝታ ገብተናል። መኝታ ቤቱም ይሄን ይመስላል። የቲቪ ስታንድ ቦታ የተሰራላት ከእያንዳንዱ መኝታ አስራ አንዱ መኝታ ቤቶች በረንዳ አላቸው፣ አየር የሚያስገባ ከእያንዳንዱ መኝታ ቤት ላይ ሻወር፣ ሽንት ቤት፣ ቦይለር አለው የጫማ መደርደሪያ ሁሉም ነገር የተመቻቸለት እጅግ ዘመናዊ የሆነ ቤት ነው። እንደሚታዩት ቁም ሳጥኑ ከታች መሬት ነግሶ ከላይ ጣራ ነግሶ እንዲ ኩልጭ ብሎ በጣም የሚያምር ቁም ሳጥን ያለው ቤት በአያት ኮምፓውንድ ብቻ ይገኛል። አያት ኮምፓውንድ ይለያል። ውድ ተመልካቾቻችን እንደሚታዩት ገንዳ ሻውር አለው። እጅግ ዘመናዊ የሆነው ገንዳ ሻውር አለው፣ ጃኩሲ አለው፣ እጅ መታጠባ አለው። የእጅ መታጠባ መስታወት ላይ ተመልካቾቻችን ይሄ ግዙፍና ዘመናዊ ሆኖ የተሰራ ቤት መግዛት ከፈለጋችሁ በ0911689665 ላይ ደውላችሁ ሄሎ ማለት ብቻ ይጠበቅባችኋል። ላይ ፕሮፐርቲ ሁሌም ከናንቴ ጋር ነው። ዞትር ማታ ሶስት ሰዓት እንዳትረሱ። እንግዲህ ይህንና እነዚህን የመሳሰሉት እጅግ በጣም ዘመናዊና ቆንጆ ሆኖ የተሰሩት ቤቶችን በየቀኑ ማታ ሶስት ሰዓት ይዘን እንቀርባለን። እናንተም ውድ የላይ ፕሮፐርቲ ቤተሰቦች ላይ ፕሮፐርቲ ቻናል ሰብስክራይብ አድርጋችሁ ሁሌ የምንለቁ ቪዲዮ እንድትከታተለው በዚሁ እጋብዛችኋለሁ። እንግዲህ እንደሚታዩት ውብ የሆነ እጅግ በጣም ዘመናዊ ሆኖ የተሰራ ቤት ነው እያያችሁ የምትገኙት። ከእያንዳንዱ መኝታ ቤቶች እንግዲህ በረንዳ አለው እጅግ በጣም ጉዙብ የሆነ ቁም ሳጥኖችን፣ ሻወር፣ ሽንት ቤቶችን እና ጃኩሲ፣ እጅ መታጠባ የውሃ ማሞቃ ቦይለር፣ ሁሉም ነገር እየተገጠመለት እጅግ ዘመናዊ ሆኖ እየተሰራ ቤት ነው። እንግዲህ እንደሚታዩት በጣም ጉዙብ የሆነ ቁም ሳጥን አለው። እንግዲህ ውድ ተመልካቾቻችን ይሄንና እነዚህን የመሳሰሉትን ቤቶችን በየቀኑና በየጊዜ በላይ ፕሮፐርቲ ብቻ ይጠብቁን። በመቀጠል ደግሞ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ይዘን እንቀርባለን። እንግዲህ ውድ ተመልካቾቻችን የዚህ ቤት ዋጋ እጅግ በጣም በቅናሽ ዋጋ ይሸጣል። ከዚህ በፊት 200 ሚሊዮን ሲጠራ የነበረው ቤት በአሁኑ ሰዓት በጣም ቅናሽ አሳይቷል። በአሁኑ ሰዓት በ140 ሚሊዮን ብር ትክክለኛና እውነተኛ ገዢ ከመጣ እንሸጣለን። ስለዚህ ውድ ላይ ፕሮፐርቱ ቤት ብስቦች ይሄን እጅግ በጣም ቆንጆና የሚያምር ቤት እንግዲህ እንደዚህ እያያችሁ አታልፉም የቤት ፈላጊዎች መታችሁ ይህን ቤት እንድትገዙ በዚሁ እየጋበዝኳችሁ ነው።